ሰላም ጤና ይስጥልን፣ የኢትዮ አድቨርቲቲቭ ተከታታዮቻችን በሙሉ ዛሬ ደግሞ በቴም ሪሊስ ቴት እንገኛለን። ቴም ሪሊስ ቴት እንግዲህ አዲስ አበባ ላይ እንግዲህ ቆንጆ ሌክጀሪ የሆኑ ቤቶችን እየሰራ እያስረከበ ይገኛል በቆንጆ ዋጋ። እስቲ ይሄን ለማጣራት ደግሞ ቢሮቸው ሄደ ነበረ። ውስጥ ገብተን ከሽያጭ ባለሙያዎቹ ጋር ያለውን ዋጋ፣ ስለ ቤቶቹ ይዘት፣ ስለ የት አካባቢ እንደሚሸጡ ሳይቶቹ ምናምን አብረን ጠይቃለን ማለት ነው። ይከታተሉ ተመልካቾቻችን እንግዲህ ይሄ የሽያጭ ቢሮአቸው ነው። እንግዲህ በጣም ብሶ እየተተናገደ ይገኛል ማለት ነው። ውስጥ ገብተን ደሞ እስቲ እናያለን። ሰላም። አይ እንዴት ነህ? እንኳን ደና መጣ። ሰላም ነው ናት ይባላለሁ። ኢክራም እባላለሁ የቴምር ሪል ስቴት የሽያጭ አማካሪ ነኝ። እንኳን ደና መጣ። እሺ ቴንክ ይበታ። ድርጅታችን ቴምር ሪል ስቴት ይባላል። እሺ ከተመሰረተ ሰባት ዓመታትን አስቆጥሯል። ቴምር ሪል ስቴት በዚህ በሰባት ዓመት ውስጥ ደሞ ስድስት ፕሮጀክቶችን ሙሉ በሙሉ ሰርተን አስረክበናል። ቢትሪስ ከ340 በላይ አባወራዎችን ነው በዚህ በሰባት አመት ውስጥ የቤት ባለቤት ያደረግነው ማለት ነው። እኛም ይህን ሰምተን አክቹዋሊ የመጣ ነው። ብዙ ጊዜ ከስተመሮቻችን ከተለያየ ቦታ ይጠይቁናል። ታማኝ የሆነ ሪልስቴት፣ ቶሎ የሚያስረክብ ሪልስቴት ብዙ ጊዜ ሰው ጥያቄ ይሄ ነው እና ሰው ቴም ሪልስቴት ደግሞ ሰማን እና ይጠይቅ መጣን እና ያለው ሙሉ ኢንፎርሜሽን ሰጭናለች ብለን እናስባለን። መልካም ትክክለኛ ቦታ ላይ ነው የመጣችሁት። እንግዲህ እንዳልኩ ባክግራውንድ ያለው ከዚህ በፊት ሰርቶ ያስረከበ ድርጅት የተመረጡ ቦታዎች ላይ የሚሰራ ፕላስ ደግሞ በጣም አፎርዴብል የሆነ ዋጋ ቴምር፣ የመጀመሪያ እንትሩ ሎኬሽን ነው። በጣም አሪፍ ሎኬሽን የሚባለው ሰሌክት ያደርጋል። ከዛ በኋላ ደግሞ በጣም አሪፍ የሚባሉ ፕራይሶችን በጣም አፎርዴብል በሆነ ዋጋ ነው አፓርትመንቶችን የሚሸጠው። ፕላስ ኮንስትራክሽን ካምፓኒው ራሱ ቴምር ነው የሚገነባውም ቴምር ነው ማለት ነው። አሁን ላይ ደግሞ ከረንትሊ ሳር ቤትና ፒያሳ ላይ እየሸጥ እንገኛለን ማለት ነው። ሳር ቤት አፍሪካ ህብረት ፊት ለፊት ላይ ነው። እንግዲህ አሁን አዲሱ ፕሮጀክታችን ላውንች ያደረግ ነው። ዲቴይሉም ቢሮ ገብተን እናወራለን ማለት ነው። ይህ እንግዲህ ቢሮዋችን ነው፣ ካስተመር የምንቀበልበት ነው። ይሄው ፈርስት ፍሎር ላይ ደግሞ ስትሄድ ሙሉ ቅድም ስለ ቴምር በደምብ የሆነ ማብራሪያ ሰጥሽኛል፣ ማለት ቴምር ማለት እንደሆነ በደምብ ነግረሽኛል። እስቲ አሁን ስለ ሽያጫችሁ ወይም ደግሞ አዲስ ኦፈር ካላችሁ እቺ ነገር ነው ነግረኝ። እሺ፣ መልካም። ከረንት ላይ አሁን ላይ እየሸጥን ያለነው ነው፣ ቅድም እንዳልኩት ሳርቤት ላይ ነው። ኦኬ፣ ሳርቤት አፍሪካ ህብረት ፊት ለፊት ላይ። ኦኬ፣ አዲስ ፕሮጀክታችን አሁን ላውንች ያደረግነው ማለት ነው። ያው ሳርቤት መኖር የማይፈልግ ሰው አለ ብዬ አላስብም። ያ ያ በጣም የዲፕሎማቶች መንደር ናት። የብዙ ኢምባሲዎች መገኛ ናት። እዛ ሎኬሽን ላይ በማይታመን አፎርዴብል በሆነ ዋጋ አፓርትመንቶችን ይዘን የመጣ ነው። እውነት ነው፣ ልክ ነው። እንዳልኩ ነው ሳር ቤት የመኖሪያ ቦታ ነው። በጣም ተመራጭ የሆነ ሀብታም ሰፈር የሚባለው ሰፈር ነው። ልኑርበት ብትል በጣም ነፋፍሻማ የሆነ አቅራቢያው ላይ ብዙ ፋሲሊቲዎች ያሉበት ኤሪያ ነው። ለመጥቀስ ያክል ሞሎች አሉ፣ ዙሪያው ላይ አዳምስ አለ ቤተ ክርስቲያን ሚካኤል ቤተ ክርስቲያን አለ እዛው በቅርበት ይላሉ። ሀበሽ መስጂድ አለ፣ ኢቫንጀሊካል ቸርች አጠገባችን ያለው ኦልሞስት። አቅራቢያችን ላይ ትምህርት ቤቶች አሉ፣ የልጆች መጫወቻ። ልኑርበት ቢሉ በጣም እንትን የሚል አሪፍ ቦታ ነው። መንግስት ትልቅ የሆነ የልጆች መጫወቻ ፕሌግራውንድ እያስገነባ ነው። ልጆቻቸውን ካላጫወት ቢሉ እዙ አቅራቢያችን ላይ ያለው እንዳልኩ ደግሞ ሬንት እናደርገው እናከራየው እንኳን ቢሉ ቦታው ሎኬሽኑ በዶላር ነው የሚከራየው ኢቨን ክራይ ሲጠራ እዛ ኤሪያ ላይ የዶላር ነው የኪራይ ዋጋ የሚጠራው። ምክንያቱም ቅድም እንዳልኩ አካባቢው ላይ የሚኖሩት አብዛኛው ፎሬነሮች ዲፕሎማቶች ናቸው። ፊት ለፊታችን ለኤግዛክት ሳይት ፊት ለፊት ላይ ካይዘን የልህቀት ማዕከል አለ። የጃፓኖች መስሪያ ቤት አለ። አፍሪካ ህብረት ከ20 በላይ ሰራተኞች አሉት። በቅርቢያችን ሜቴክ አለ፣ መከላከያ ኢንጂነሪንግ ቱባሁ ሞኖፖል አለ። እንዳልኩ ብዙ ኤምባሲዎች አሉ ዙሪያችን ላይ። ደቡብ አፍሪካ ኤምባሲ አለ ዩናይትድ አረብ ኤምሬት ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ። ምን እዛው ኤግዛክት እዛው ኤሪያ ላይ ማለት ነው። ሶ ላከራዩ ቢሉ እዚህ ሁሉ ላይ ያሉ ሰራተኞች ኤሪያውን ስለሚፈልጉት በዶላር ነው የሚከራየው። ለምሳሌ ሬንት አሉ ዋጋውን ብነግርህ ሳር ቤት ላይ ባለሁለት መኝታ ሚኒማም ከአንድ ሺህ ሁለት መቶ ዶላር ጀምሮ ነው ሬንት የሚደረገው። ዛሬ ባለው ሬት ብትሰራው ከ140 ሺህ ብር በላይ ማለት ነው። ባለ ሶስት መኝታው ከሁለት ሺህ ዶላር በላይ ነው የሚከራየው። አሁን ያልሽኝ ሳይት ላይ ምን ምን አለው? ኦኬ እዛ ቢልዲንግ ላይ እየሰራን ያለ ነው። ግራውንድ ፕላስ 16 የሆነ ህንጻ ነው። ቦታው ሜቢ ታውቀዋለህ ብዬ አስባለሁ። አፍሪካ ህብረት መብራቱ አለ አይደል? እዛ ጋ መንግስት ምንድነው፣ የነበሩትን ቦታዎች ከኮሊደር ልማት ጋ እዛ አካባቢ የነበሩትን ዝቅ ያሉ ቤቶችን አንስቶ ነው ቦታውን ድጋሜ ለጨረታ ያወጣው። ምክንያቱም አንደኛ አስፋልት ዳር ላይ ነው ሳይቱ፣ ሁለተኛ አፍሪካ ህብረት ፊት ለፊት ላይ ነው። ስታንዳርዱን የጠበቀ ህንጻ መሰራት አለበት፣ ሬዚደንሻል መኖሪያ የሚሆን ኮሜርሻል የንግድ የሚሆን ማለት ነው። ሶ ምንድነው ያደረገው የተወሰነውን ፓርት ራሱ ፕሌግራውንድ ግራውንድ ገነባበት፣ የቀረውን ደግሞ ጨረታ አወጣው። ያንን ጨረታ ተጫርተን አሸንፈን ይወሰናል። ግራውንድ ፕላስ 16 የሆነ ህንጻ ነው ምንገነባው። ሁለት ሊፍት አለው፣ ሁለት ስቴር ያለው፣ ሶስት ወለል ፓርኪንግ አለው። እንጂክ ዘመናዊ የሆነ የመኪና ማቆሚያ በጣም ኤክሰስ የሆነ የመኪና ማቆሚያ እንዲኖር ማለት ነው እሱ አለው። ባካፕ ጄኔሬተር፣ የመብራት መቆራረጥ ያሳሰባቸው አሳሰባቸው ደንበኞች የራሱ የቢልዲንጉ ትራንስፎርመር አለው። ከዛ ውጭ መጨረሻ ላይ ኦፕን ቴራስ አለ። ኢቨንት ቢኖራቸው ፕሮግራም ቢኖራቸው የሚያዘጋጁበት በጣም የሚገርም ቪው ነው ያለው። ኢቨል ወደ መቻቤ ያያል፣ ወደ ሜክሲኮ፣ ወደ አፍሪካ ህብረት ክፍት ስለሆነ ማለት ነው። የሚገርም ቪው ያለው ቴራስ አለን ማለት ነው። ቢልዲንጉ ይሄን ይሄን ያካትታል። ኢን አዲሽን ቅድም እንዳልኩ አጠገቡ ላይ ፕሌግራውንድ አለ። ሌሎች መጫወቻ እኛ ላይ ባይኖርም አጠገቡ ፕሌግራውንድ ትልቅ ነው፣ በጣም ሂውጅ ነው፣ መንግስት እየገነባ ያለው እዛ ፕሌግራውንድ ላይ ደግሞ ኦልሞስት ከሶስት ቤዝመንት በላይ ያለው ፓርኪንግ መኪና ማቆሚያ ይህን ይህን ያካተተ ነው ማለት ነው። ዋናው እና ትልቁ ነገር አሁን እኛ በደንብ ሰውም ተቀባይነት እንዲያገኝ ዲዝሊ እንዲሸጥም እያደረገ ያለው ነገር ምንድን ነው? ካሬው እና ዋጋው ነው። ካሬ አሁን ብዙ ጊዜ ሪል ስቴት ሲታሰብ በጣም ትልልቅ ካሬ ነው አይደለም በጣም ሰፋፊ ካሬ ነው። ከዛ በጣም ሀይ ካፒታል ያለው ሰው አፎርድ እንዲያደርግ ተደርጎ ነው ሪል ስቴት የሚገነባው። ብዙ ጊዜ አይተህ ከሆነ ካሬውን ተለቅ ተለቅ ስለሚል፣ እኛ ግን ምንድን ነው ይዘን የመጣነው ትንንሽ ካሬዎች። ሰው አፎርድ ማድረግ የሚችል ላይኖርበት ይችላል እ አከራይቶት ቢዝነስ የሚያስብ ሰው እኮ ሊኖር ይችላል። ሰፊ ካሬ እዚህ ላይ ከራይም ይችላል። አማራጭ ደግሞ ለመኖር የሚያስብ ሰፋ አድርገን አስቀምጠናል። ከሰባ አምስት ካሬ ጀምሮ ነው በዛ ቦታ ላይ እየሸጥን ያለ ነው ሰባ አምስት ካሬ ባለ አንድ መኝታ አለ ዘጠና አራት እና መቶ ሶስት ካሬ ባለ ሁለት መኝታ አለ ባለ ሶስት መኝታ መቶ ሰላሳ ሁለት ካሬ መቶ ሰላሳ አምስት ካሬ መቶ አርባ ሁለት ካሬ መቶ አርባ አራት ካሬ አለን ማለት ነው ባለ ሶስት መኝታ እነዚህ የካሬ አማራጮች አሉ ደንበኞች የፈለጉትን ባለ አንድ መኝታ የሚፈልግ ሰው ካለ ባለ አንድ መኝታው መርጦ መግዛት ይችላል ባለ ሁለት የሚፈልግ ሰው ካለ ባለ ሁለት ባለ ሶስት የሚፈልግ ሰው ካለ ባለ ሶስት መኝታ ማለት ነው ሁሉም እንዳቅሙ መርጦ እንዲገዛ አድርገን ነው ተመልኳቻችን እንግዲህ ሰምተናል በጣም ቆንጆ የሆነ የቤት አማራጭ ነው ያለው ላይክ የሳይቱን በጣም ቆንጆ ቦታ ላይ ነው የሚገኘው አሁን እንግዲህ ወደ ዋናው ነው የምንገባው ፕራይሱን መስማት ሁላችሁም እንደምትፈልጉ አውቃለሁ እኔን ጭምር ሶ ፕራይሱን ደግሞ አንድ ባንድ ብትነግሪኝ ደግሞ ደስ ይለናል በካሬ ስንት ነው የሚሆነው ከነገና አጠቃላይ ደግሞ ስንት ነው የሚሆነው ኢቭን እስከ አከፋፈሉ አከፋፈሉስ እንዴት ነው የሚሆነው በስንት ጊዜ ነው የሚያልቀው የሚለው ነገር ዲቴል ደግሞ ብናግሪኝ መልካም በጣም ኢንትረስቲንግ የሚያደርገው ደግሞ የኢንሳይት ዋጋው ሁለት አይነት መንገድ ነው ያስቀመጥ ነው። አንደኛው መቶ ፐርሰንት ለሚከፍል ደንበኛ አርባ ፐርሰንት ቅናሽ እንሰጣለን ዊች ሚንስ ቤቱን በስልሳ ፐርሰንት ብቻ መግዛት ይችላል አንድ ክላይንት። ሌላኛው ደግሞ የዋጋው ኦፕሽናችን አስር ፐርሰንት ቅድመ ክፍያ ከፍለው ቀሪውን በሁለት ዓመት ተኩል በግንባታው ፕሮግረስ መሰረት እንዲከፍሉ ማለት ነው። መረከቢያ ጊዜ ሁለት ዓመት ተኩል ነው የሚሆነው በሁለት ዓመት ተኩል እየከፈሉ እንዲሄዱ ሁለት ኦፕሽን ነው ያስቀመጥነው። ሰው የሁለቱም የተለያየ ዋጋ ስለሆነ እየሰራው ልንገርህ አይደል ነው ለምሳሌ 75 ካሬ ባለ አንድ መኝታ ቀስ እያለ ለሚከፍል ደንበኛ፣ በፕሮግረስ ለሚከፍል ደንበኛ ሙሉ ክፍያው 8 ሚሊዮን 25 ሺህ ብር ነው። ሙሉ ክፍያው አሁን ላይ 10 ፐርሰንት የሚከፍሉት 802 ሺህ ብር ነው። ከዛ ቀሪዋን ብር በኮንስትራክሽን ፕሮግረሱ መሰረት አምስት አምስት ፐርሰንት እያደረጉ በሁለት ዓመት ተኩል ይከፍላሉ ማለት ነው። እራሱን ደግሞ ሰባ አምስት ካሬው አሁን ላይ መቶ ፐርሰንት መክፈል እፈልጋለሁ፣ እጄ ላይ ብር አለ፣ ዲስካውንቱን አርባ ፐርሰንቱ መጠቀም እፈልጋለሁ ለሚል ሰው በአራት ሚሊዮን ስምንት መቶ አስራ አምስት ሺህ ነው ሙሉ ማለት ነው ሙሉ ክፍያ ይህ እንግዲህ አንዳንድ ቦታ ላይ ቅድመ ክፍያ የሚባል ዋጋ ክፍያ የለበትም። ይሄን ከከፈለ ቤቱ መረከብ ነው መረከብ ይችላል። ይሄ ባለ አንድ መኝታው ነው። ባለ ሁለት መኝታው ላይ ደግሞ ስመጣ ዘጠና አራት ካሬው ቀስ እያለ ነው የሚከፍል ደንበኛ በፕሮግረስ ሙሉ ክፍያው አስር ሚሊዮን ሀምሳ ስምንት ሺ ብር ነው። ቀስ እያለ በፕሮግረስ ለሚከፍል ሰው ማለት ነው የእሱን ቅድመ ክፍያ አሁን ላይ የሚከፍለው አንድ ሚሊዮን አምስት ሺ ብር ነው። ቀሪውን በፕሮግረሱ አምስት አምስት ርሰንት አምስት መቶ ሺህ ብር እያደረገ በሁለት ተኩል ህንፃውን ግንባታውን እያየ ካልተገነባ ኮንስትራክሽን ፕሮግረሱን እያየ አንድ ብር ይከፍላል ማለት ነው። ደግሞ መቶ ፐርሰንታውን ከፍ ለሚል ደንበኛ ባለሁለት 94 ካሬ በ6 ሚሊዮን 34 ሙሉ ክፍያ

አስራ አራት ሚሊዮን አንድ መቶ አራት ሺህ ብር ነው። አሁን ላይ ቅድመ ክፍያ የሚከፍሉት አንድ ሚሊዮን አራት መቶ አስራ ሁለት ሺህ ብር ነው። ከዛ ቀሪውን በተመሳሳይ በሁለት ዓመት ተኩል ይከፍላሉ። ማለትም አንድ ነጥብ አራት ከከፈሉ በኋላ እራሱ ደግሞ መቶ ሰላሳ ሁለት ካሬ ባለ ሶስት መኝታውን አሁን ላይ መቶ ፐርሰንት ከፍዬ እዘጋለው ዲስካውንቷን እጠቀማለሁ ለሚገዛኝ በስምንት ሚሊዮን አራት መቶ ሰባ አራት ሺህ ብር ነው የምንሸጠው ኢማን፣ ባለ አንድ መኝታ በአራት ነጥብ 8 ሚሊዮን ብር ሙሉ ክፍያ፣ ባለ ሁለት መኝታ በ6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8 ሚሊዮን 400 ሺ ብር ሙሉ ክፍያ። ያው ሳር ቤት ነው። ለምን የሚል ጥያቄ ደግሞ ተነስቷል። ብዙ ደንበኞች ይጠይቃሉ። ለምን እንዴት በዚህን ያህል በቅናሽ ዋጋ ላይ ትሸጡች አላችሁ። በ6 ሚሊዮን ብር ባለ ሁለት መኝታ አፍሪካ ህብረት ፊት ለፊት እንዴት ያዋጣል? በስምንት ሚሊዮን ብር ሚት ያዋጣል የሚል ጥያቄ በጣም ብዙ ደንበኞች ተጠይቀናል። ምንድነው ለዚህ መልሱ? እኛ መቶ መቶ ፐርሰንት ሰብስበን ቀጥታ ብሩ ኮንስትራክሽን ማቴሪያል ላይ ነው የምናስቀምጠው። ሙሉ ኮንስትራክሽን ማቴሪያል ነው የምንገዛበት። ሪልስቴት ላይ ብዙ ጊዜ የሚያንጓትተው የማቴሪያል እጥረት ነው። አይዲያ ዋለ ብዬ አስባለሁ። እኛ ከደንበኞች መቶ ፐርሰንት መቶ ሰብስበን ሙሉ ኮንስትራክሽን ማቴሪያል ነው የምንገዛው። በእሱ ብር ኢዝሊ ነው የምንገነባው። ፕላስ ደግሞ ቦታው ሎኬሽኑ ራሱ ሌት እንድንሆን አይፈቅድልንም። እንዳልኩ የጨረታ ቦታ ነው፣ መንግስት ያስገድደናል። መንግስት የኮሊደር ልማት ላይ ያሉ ፕሮጀክቶች ከሶስት ዓመት ማለፍ የለባቸውን ብሎ ያስቀመጠው እኛ ግን በሁለት ዓመት ተኩል እናስረክባለን ነው አስቀመጠ ነው። ማክሲመም ብንሄድ ከመንግስት ካስቀመጠው ዴት ላይ ማለፍ አንችል ኤክስኪውዝ ስለሌለው መንግስትም ስለሚያስገድደን ማለት ነው። በሁለት ዓመት ተኩል ሰርተን እናስረክባለን። ቦታው ላይ በጣም ኳሊቲውን የጠበቀ ስታንዳርዱን የጠበቀ አፓርትመንት ነው የሚገነባው። ታማኝነታቸው ምን ያሉ፣ ጥሩ ጥያቄ፣ እኔ ጠየከኝ። ሪል ስቴት አንዳንዴ ቤት ሲገዛ ደንበኞች ማወቅ ያለባቸው ስለ ድርጅቱ ባግራውንድ በደንብ ማወቅ አለባቸው ብዬ አስባለሁ። ረክሶ ስለመጣ ብቻ አይደለም፣ ምን አይነት ድርጅት ነው ሰርቶ አስረክቧል ወይ ምን ያህል ነው ታማኝነቱ ከዚህ በፊት አስረክቧል የተባለው ሳይቶች ላይ ምን ነበር ሲያስረክብ ሌቱኗል ወይ የሚለውን በደንብ ማጣራት መቻል አለባቸው ወደኛ ወደ ቴምር ደግሞ ስመጣለ ቴምር እንዳልኩ ነው በሰባት ዓመት ውስጥ ስድስት ፕሮጀክት ያስረከበ ድርጅት ነው ያለምንም ሌት መሆን ጥራቱን ጠብቀን በላቀ ጥራትና ፍጥነት ኳሊቲ የጠበቀ አፓርትመንት ነው ሰርተን ያስረከብ ነው በጣም በጣም ስሙዝ የሆነ በጣም አሪፍ የሆነ ባክግራውንድ ያለው ድርጅት ነው በዴሊቨሪ ምንም አይነት ኢሹ የለበትም። ቴምር እስካሁን እዚህኛው ሳይት ላይ ደግሞ ሌት ትሆናላቸው ለሚለው ጥያቄ አሁን ላይ መዘግየትን ገዢ አይደለም የሚጠይቀት፣ መንግስት ነው የሚጠይቀን። እኛ ሌት መሆን አንችልም። ቦታውን ከግለሰብ ገሰ ነው አይደለም ኦፍኮርስ፣ ከግለሰብ ገሰው ብሰራ የሚጠይቅን ገዢ አካል ብቻ ነው። አሁን ግን የሸጠው አካል ይጠይቀናል። ከመንግስት ነው በጨረታ የወሰድ ነው ቦታው ሌት መሆን አንችልም። ከምንም በላይ አንተም ምስክር አፍሪካ ህብረት ፊት ለፊት ላይ እየገናል ምንም የማይሆን ቤት መሆን የማትችለው ነገር ነው። ሳይቱና ሰው በሁለት ዓመት ተኩል ኤግዛክት በተባለው ታይም እናስረክባለን። እንግዲህ እስካሁን ደስ የጠየኩሽኝ ጥያቄዎች ቆንጆ በሆነ ሁኔታ ነግረሽኛል፣ ተመልካዮቻችንም ሰምታችኋል ብዬ አስባለሁ። እንግዲህ ቴምር ሪል ስቴት ላይ አፓርትመንት ብቻ ነው ያለው? ሌላ ኦፈሮች አላችሁ? የንግድ ሱቆችም አሉ። ብዙ ሰው የንግድ ሱቅ ፈላጊ ነው አደላ። አዲስ አበባ ላይ አብዛኛው ሰው የንግድ ሱቅ ተከራይቶ ነው የሚሰራው። ግል የራሱ ሱቅ ያለው ሰው የለም ከዚያ አንፃር የንግድ ሱቆች አቅርቦትም አለ የት ፒያሳ ላይ የንግዱ ሱቅ ፒያሳ ላይ ይሸጥነው ያለ አፓርትመንቱን ሳር ቤት ሱቆቹን ደግሞ ፒያሳ አድዋ ዜሮ ዜባ አካባቢ ምን ያለው የሚሸጠው ዋጋቸው ለካፌ የሚሆን ሌላም ሱቅ የሚሆን ለምን ለምንድን ነው እዚያ ያላቸው ሱቅ ለምን አገልግሎት የሚሉ ናቸው መልካም በተመሳሳይ የሚገርም ይኸኛውም የፒያሳው ሱቅ የጨረታ ቦታ ነው ያሳፈርሳል ነበረ እንዳለ ፈርሰዋል እኮ አይደል ፈርሶ መንግስት ጨረጣው ትጦታል አይደል ቦታው ሰው 4300 ካሬ ተጫርተን ሚወሰድ ነው። እዛ ላይ ግራውንድ ፕላስ ፋይቭ ሞል ነው የምንገነባው። ሞል ስለ በጣም ዘመናዊ ሞል አዲስ አበባ ውስጥ ያሉት አሁን ቤት ቢይን ጋራድ ሞል አለ። እንደነሱ ትልልቅ ሞል ነው የሚገነባው። አንድ ትልቅ ሞል ማለት ነው። ግራውንድ ፕላስ ፋይቭ ይሆናል። ዘመናዊ ሞል፣ አራት ሊፍት ያለው፣ ሁለት ደረጃ ያለው፣ ሁለት ተንቀሳቃሽ ደረጃ እስክሌተር የምንለው ነገር ያለው ዘመናዊ ሞል ነው። ሁለት ቤዝመንት አለው መኪና ማቆሚያ ማለት ነው። የንግድ ሱቆች ናቸው ሙሉ ከግራውንድ እስከ አምስተኛ ፍሎር ድረስ ሀያ ሀያ ካሬ ናቸው። ሁሉም የንግድ ሱቆች ሀያ ሀያ ካሬ ናቸው። መርጃ አድርጎ መግዛት የሚፈልግ ሰው መርጃ ማድረግ ይችላል። እንደዛ አድርጎ መግዛት ይችላል። ኖርማሊ ግን እኛ ሀያ ሀያ ካሬ አድርገን የሚያስቀመጥ ነው። ለምሳሌ ከዋጋቸውን እያንዳንዱን ልናገርና በደንብ ክሊር እንዲሆን አይሻልም? ግራውንድ ፍሎር ላይ ሀያ ካሬ የንግድ ሱቅ ሙሉ ክፍያው ሰባት ሚሊዮን ብር። ሙሉ ክፍያ ማለት ነው። ሙሉ ክፍያ አሁን ላይ ቅድመ ክፍያ የሚከፈለው ሁለት ሚሊዮን 800 ሺህ ብር ነው፣ ግራውንድ ላይ ማለት ነው። አንደኛ ፍሎር ላይ ሙሉ በሙሉ ሽጠጅ አደረሰናል የለም። ስለዚህ ወደ ሁለተኛ ፍሎር ማለት ነው። ሁለተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን 800 ሺህ ብር ነው። ቅድመ ክፍያው 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍላወር ተመሳሳይ ናቸው። ሶስት ሚሊዮን ዘጠኝ መቶ ሺ ነው ሙሉ ክፍያው። ቅድመ ክፍያ የሚከፈለው ዘጠኝ መቶ ሺ ከዛችን ቅድመ ክፍያ ከከፈሉ በኋላ ደንበኞች በአንድ አመት ተኩል ቀድሞ ክፍያ በግንባታው መሰረት እየከፈሉ ይሄዳሉ ማለት ነው። ስለዚህ አምስት ሚሊዮን ባልሞላ ብር ሰው ፒያሳ ላይ ትልቅ የሱቅ ባለቤት መሆን ይችላሉ። በሶስት ሚሊዮን ዘጠኝ መቶ ሺ ብር ማለት ነው። ቅድመ ክፍያ ዘጠኝ መቶ ሺ ብር ሱቅ መግዛት ይችላሉ። በአንድ አመት ተኩል ሆን አስረክበው እሱ ፕሮጀክት አጭርም ነው እንጂ ፕላስ ፋይቭ ሞል ብቻ ነው። እዛ ላይ በጣም ዘመናዊ ሞል ነው። ሁሉንም የያዘ ካፌ፣ ሬስቶራንት፣ ቢውቲ ሳሎን፣ ጆለሪ ቤቶች፣ ኦፊሶችን የያዘ እጅግ ዘመናዊ ሞል ነው። እዛ ጋር የምንገነባው ያው እንግዲህ መንግስትም ታርጌቱ ከመርካቶ ቀጥሎ ፒያሳን፣ ከመርካቶ ቀጥሎ ሁለተኛዋ የገቢያ ማ ሴንተር ኤሪያ የማድረግ ነው የመንግስት ፕላኑ። እሱም ላይ ስለሚያስገድደ በጣም አይናችንን ጥለን የምንሰራው ፕሮጀክት ነው። ይዘገያሉ ብላችሁ ምናም ተመልካቻችን እንዳታስቡ፣ ቦታው ላይ መንግስት ራሱ ቆሞ ነው ላይ በንቃት እያሰራ ያለው አካባቢ ላይ ቶሎ መሰረተ ልማት ማለቅ ስላለበት ተብሎ በጣም እየተሰራ ስለሆነ በዚህ እንዳታስቡ። እንዳልኩ የሳር ቤቱን በተመሳሳይ ኦን ታይም የሚረከብ ፕሮጀክት ነው። የፒያሳው ኦን ታይም የሚረከብ ፕሮጀክት ነው ማለት ነው። ሌላኛው አንድ የረሳሁት ምን አለ መሰለህ ሳርቤቱም ሳይት ላይ ፒያሳውም ሳይት ላይ ደንበኞች በቅድመ ክፍያ ቀስ እያሉ መክፈል ቢፈልጉ አሁን ምሳሌ መቶ ፐርሰንት ለሚከፍል ሰው አንድ ይዘጋ ቀስ እያለ ግን የሳር ቤቱንም የፒያሳውንም በፕሮግረስ ለሚከፍል ሰው ቅድመ ክፍያ ከከፈለ በኋላ ቀሪውን ክፍያ በኢትዮጵያ ብር ምንም አይነት ዶላር ከረንሲ የለውም። ፊክስድ አማውንቷን ነው የከፈለ ሚሄደው። አሁን ለምሳሌ ውጭ ሀገር ሆኖ መግዛት የሚፈልጉ ሰዎች አሉ። እንዴት ነው ያከፋፈል ሁኔታው? ይህንን አፓርትመንት የንግድ ሱቅም ስንገዛ ሀገር ውስጥ ላለሰው ብቻ አይደለም። አብዛኞቹ ክላይንቶቻችን እንደውም ዲያስፖራዎች ናቸው። በጣም የቤት ኢንትረስት ያላቸው፣ የሱቅ ኢንትረስት ያላቸው ሀገራቸው ላይ ኢንቨስት ማድረግ የሚፈልጉት ዲያስፖራዎች ናቸው። ፕላስ በተለይ ደግሞ እንደዚህ አይነት በጣም በቅናሽ ዋጋ ሲገኝ ማለት ነው ሰው ሀገር ውስጥም ከሀገር ውጭም ያለ ደንበኛ እንዲገዛ ስለሆነ አላማችን ለሁለቱም የሽያጭ መንገድ አዘጋጅተናል። ምሳሌ ሀገር ውስጥ ያለ ደንበኛ ስልካችን ላይ ከስር በምናስቀምጠው ስልክ ቁጥር በመደወል ቀጥታ ኦፊሳችን ላይ በመምጣት መረጃ በመውሰድ ሳይቱን ቪዚት በማድረግ ሽያጩ መጨረስ ይችላል። ነገር ግን ከሀገር ውጭ ላሉ ደንበኞች፣ ሀገር ውስጥ ምንም አይነት ተወካይ የሌላቸው ደንበኞች፣ ተወካይ ካላቸው በተወካይ በኩል መጨረስ ይችላሉ። ነገር ግን ከሀገር ውጭ ሆነው ምንም አይነት ሰው የሌላቸው ደንበኞች፣ መጥቶ ኢንፎርሜሽን ሊወስድ የሚችል ደንበኞች፣ የሚወስድላቸው ሰው የሌላቸው ደንበኞች በምናስቀምጠው ስልክ ቁጥር በዋትሳፕ በቴሌግራም ቀጥታ በመደወል እኛን የሽያጭ ሰራተኞችን ማግኘት ይችላሉ። እኛ ሙሉ ኢንፎርሜሽኑን ፕሮቫይድ እናደርጋለን። ሙሉ ኢንፎርሜሽን እንሰጣቸዋለን። ኤቭሪ ሌጋል ዶክመንት እንልክላቸዋለን ስለ ድርጅቱ በደንብ ክሊር እንዲሆነላቸው። አስፈላጊ ከሆነ ሳይቶቹንም በቪዲዮ ኮል ማሳየት እንችላለን። ኤሪያውን ምን ይመስላል የሚለውን ከዛ በኋላ ካመኑበት እና ዲሳይድ ካደረጉ የክፍያና የውል መንገዱ እንትን አለው ላይ ካሁን ምሳሌ ካመኑበት እዛው ነው። ስዊፍት ኮድ አለን። በስዊፍት ኮድ አማካኝነት ክፍያቸው መፈጸም ይችላሉ። ኦር ደግሞ የራሳቸው የሌላ መክፈል የሚፈልጉበት መንገድ ካለ በራሳቸው መክፈል ይችላሉ። ከዛ ውሉን በራሳቸው ስም ሰርተን ቀጥታ ባሉበት አድሬስ በደቼ ለንልክላቸዋለን። ድርጅቱ ቀጥታ ይልክላቸዋል። እዛው ፈርመው ይልኩልናል ማለት ነው። በዚህ መንገድ ሽየጡ መጨረስ እንችላለን። ተመልካቻችን እንግዲህ የእናንተ ጥያቄ ይሆናሉ የሚባሉትን እንግዲህ ጥያቄዎች ለመጠየቅ ሞክሬያለሁ። ፋይናል የምትይኝ ነገር አለ? በመጨረሻም እንግዲህ ይህንን ቪዲዮ እየተመለከታችሁ ያላችሁ ተመልካቾች፣ የንግድ ሱቅም አፓርትመንት የምትፈልጉ ሳር ቤት የዲፕሎማቶች መንደር የሆነችው የኤምባሲዎች መገኛ የሆነችው በጣም ለመኖሪያም ለኢንቨስትመንትም በጣም ምርጥ የምትባለው መሀል ሳር ቤት አፍሪካ ህብረት ፊት ለፊት ላይ ኤግዛክት እዛው ቦታ ላይ አፓርትመንት ቤት ባለ አንድ መኝታ አራት ሚሊዮን 800 ሺህ ብር ባለ ሁለት መኝታ በ6 ሚሊዮን ብር ባለ 3 መኝታ በ8 ሚሊዮን 7 መቶ ሺህ ብር ሙሉ ክፍያ እየተሸጠ ያለው ልኑርበትም ለአከራዩም ብትሉ በጣም አሪፍ እድል ነው። በተመሳሳይ ደግሞ ሱቆችንም ፒያሳ ላይ ነው እየሸጥን ያለ ነው። ተጠቀሙበት። ከዚህ የተሻለ ኦፈር አዲስ አበባ ላይ አታገኙም ብዬ ነው ማስበው። ተጠቀሙበት ነው ምለው አመሰግናለሁ። ሞር ደግሞ እኔ ያልጠየኳቸው ጥያቄ ካሉ ደግሞ ቤት መግዛት ትፈልጋላችሁ፣ ይሄ ቤት እንዲያመልጠኝ አልፈልግም እምትሉ ተመልካቾች ደግሞ ስክሪን ላይ በምትመለከቱ ስልክ ቁጥር እየደወላችሁ ሴልሶች ማግኘት ትችላላችሁ። ሌላም ጥያቄዎች ካላችሁ በአካልመትችማ ትፈልጋላችሁ እምትሉ ከሆነ ቢሮዋቸው ድረስ እየመጣችሁ ስክሪን ላይ ባለው ስልክ እየደወላችሁ ኮንታክት ማድረግ ትችላላችሁ። ለበለጠ መረጃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።